ሁሌ እንደዚህ ጠጣም፣ በእውነት በጣም ነው የሚያምርብክ

ማንሽያለትድ አትጃጃይ፣ ይባክሽ። እሱ ይደርሳል። ከዛ በፊት የፈጠነ ነገር ማድረግ አለብሽ። ስልኩን ፈትሽ፣ ምን እንደሚሰራ ከሰዎች ጋር ምን እንደሚያወራ አጠቃላይ መረጃዎችን ዝረፊው። እንግዲህ ወይዘሮ ማህሌት ከድጡ ወደ ማጡ አለ አገሬው ሰው። ከድጡ ወደ ማጡ እየሄደች ትገኛለች ማለት ነው። እንግዲህ ከባለፈው ጉሮሯን ታንቃ በፈጣሪ እርዳታ ተርፋ ነበረ፣ ከዝና እጅ ማለት ነው። እንግዲህ በባለፈው ክፍልም ብያችኋለሁ ማለት ዙሮ ዙሮ የሚያጠፋት ዝና ነው። እንዲያው ሌላ ማንም ሰው አይደርስባትም። ዙሮ ዙሮ እሱ ነው የሚያጠፋት። ምክንያቱም በባለፈው አይታችኋል፣ ሚስጥር እንዴት ሂደሽ አሳልፈሽ ተናገርሽ ብሎ እንግዲህ በጣም ነው ኩሮሮዋን አቋት ይቅርታ እንኳ ይቅርታዋን እንኳ ለመቀበል ምን ያክል ጊዜ እንደፈጀበት አይታችኋል። በተናደደ ሰዓት እንቅን ያደረጋት ቅርርቦ ማለት ነው። እንግዲህ ያለፈው ሲገርምሽ ያንቃቃል ደግምሽ ነው ነገሩና ይህ ባለፈው ሳይበቃት እንግዲህ ደግሞ ዛሬም እንግዲህ ዝና ያው በንዴት ላይ ንዴት ሆኖበት፣ ባለፈው ብሩኪ እንደዛ አድርጎ እንዳይሆን ይሆን አድርጎ ደበደበው። ሁለተኛ ደግሞ አሁን መድብል እንግዲህ እንደዛ አድርጎ መልሶ አሁንም ደበደበው። ስለዚህ በበደል ላይ በደል ሆነበት ማለት ነው። ሞገስም እንደሚታወቀው እንግዲያችን የሚወዳትን የሚያፈቅራት የሚስቱን ከቤት እንዳትወጣ አንድ ቀን እንኳ አየር የናፈጋት የሚስቱን ይሄው ዛሬ እንግዲህ ከተለየችው በጣም ረጅም ወራታት እያሳለፈች ትገኛለች ማለት ነው። ለዛም እንግዲህ ሞገስ ጋ ነው ማለት ነው ያለችው። በዛም እንግዲህ ውስጡ በጣም ነው የተናደደ የተጎዳው፣ ማለት ነው እንግዲህ ዛሬ አለወትሮ እንግዲህ መጠጥ እየጠጣ ነው፣ ይጠጣል። ግን በዚህ ልክ መስመሩን አልፎ አያቅም ነበረ ማለት ነው። ከዛም እንግዲህ በዳም ፏፈሽ ብሎ እንግዲህ ደና እየጠጣጣ ሞቅ እንዳለው ለወይዘሮ ማህሌት ደውሎላታል። ወይዘሮ ማህሌት እንግዲህ ስትመጣ ኦ፣ እንዴት ነው የምታምሩ ባክሽ ምናምን ሲላት፣ በቃ ታውቃላችሁ እንግዲህ ማህሌት የምትፈልገው እሱን ፓርት ስለነበረ አዎ መሰግናለሁ፣ አለ ማለት ነው። እንዴት ነው ዛሬ? በጣም አዎ መንገድ መንገድ ላይ ራሱ እያሉኝ ነበር አለች እንጂ ጭራ መንገድ ላይ ራሱ እንደዛ እያሉኝ ነበር አለች ማለት ነው። ምን ቢላት፣ አሪፍ ነው እንዲ። ታዲያ ማን ነው ደሞ እሱ? ማን አባት ነው አንቺ እንደዛ ብሎ የሚናገር ማን አባት ነው ሲላ ማለት ነው። እውነት መስሏት፣ አዎ አረዲ ሁሌ በጠጣ ሁሌ ሁሌ በሰከር ካለችው፣ ለምን ይላታል? ሁሌ በጠጣ ሁሌ ሰክሬ ጠጣ ይል እንዲያላት ማለት ነው። አይ እንደዚህ ይህን ውበት እንደዚህ የሚታይ ስጠጣ ስጠጣ የሚታይ ከሆነ ምን ሁሌ በጠጣ አላለች ወይኔ? ማለት ወይኔ ማለት ተበልተሻል። አብራ በግማሽ ሲያወሰድ ባስ ያወርድ። እንግዲህ ብዙ ጊዜ አብረው እዛው አምሽተዋል ማለት ነው። እሷ እንግዲህ ራሷን ጠብቃ ነበር ስጠጣ የነበረችው። እሱ ያው ኦሬዲ ፊቱን ስለሞቀው በዛ ላይ እንግዲህ ጨማመረበት። በጣም ሰከር ማለት ነው። እሷ ግን አልጠጣችም፣ በቃ ራሷን ጠብቃ ነበረ። ከዛም እንግዲህ ዛሬ አብረን ነው የምናድረው ሲላስ በቃ የነበረ ደስታ እንዴት ልንገራችሁ! በጣም ነው ደስ ያላት። ከዛ በኋላ እንግዲህ ተመካክረው ቤትም አንሄድም መኪና ይዘሃል ስትለው፣ ኧረ መኪና ሊያስቁም ሾፌር ፈልጊማ እባክሽ በየቀኑ እግረኛ እኔ ዛሬ መኪና በየቀኑ መገተት አስጠልቶኛል አላለም። አረጋይስ አረጋይስ፣ እንዴት ነው? እንዲህ ባለሀብት መሆን እንደዚህ ነው፣ በቃ መኪና መያዝም ያስጠላል። ወይኔ ጉዴ፣ እኔ ራሱ መኪና እንደው አገኘችው በሞከርኩት እንደዚህ መኪና የሚያሰለቻል ማለት ይሰለቻል። እኔ እኮ የግር መንገድ ዲካን ብቻ ነበር መስሎ ነበር የሚሰለችው። ስለዚህ መኪናም ይዞ መንቀሳቀስ ይሄን ያክል ይሰለቻል ማለት ነው እንግዲህ አቶ ዝና ጉረኛው እንግዲህ እንደዛ ያለ እየተተረተረባት ነበረ ማለት። ምን ብትል? አሪፍ ነው ሹፌር እፈልጊ እባክሽ ምናምን ዝና ማለት ነው። አንዷን መኪና እኮ ለእኔ ብትሰጠኝ በቃ ሁሉ ላይ እወስድህ ነበር መልስ ነበር አለ ማለት። እንዴ አንቺ ሲጀመር መሪ ታውቂያለሽ እንዴ? መሪ ትይዣለሽ አላላትም? አረ ወይኒ ዘና ነው እንደዚህ ማለት ነው እና። ከዛ በኋላ እንግዲህ እንዴት እንደዚህ ትለኛለህ ምናምን አለች። ያው ቅር ሲላትም ፊቷን ኮፍተር ታደርጋለች። የሆነ አማርኛ ደግሞ እሷን ደስ የሚያሰኝ ነገር ሲናገር ደግሞ አፍቂቷ ይስቃል ማለት ነው እና እንግዲህ እንደዛ እያሉ መጨረሻም ወደ ሩም ይዘው ሄደዋል ማለት ነው። ቤታቸው አልሄዱም። እዚሁ ሆቴል ውስጥ ነው ሩም ከዛ እንግዲህ ሩም ከገባይ በኋላ እንግዲህ ዝም ብላ አርፋ እንዳትቀመጥ እሷ። ሳቶ በነገራችን ላይ ኤፍራታ ደውላላት ነበረ። ኤፍራታ ማለት ደግሞ ማለት ነው የገንዘብ ሰው ማለት ነው። ኤፍራታን ቀጥታ ትርጉሙ የገንዘብ ሰው፣ ለገንዘብ ሲባል እህት ነሽ የለ፣ እናት የለ፣ ወንድም የለ፣ አባቴ የለ፣ ጓደኛ የለ፣ ኤቭሪቲንግ ምንም ነቲንግ። በቃ ብር ካለ ብሩ ከብሩ ጋር ነው እናቴ። በቃ የዘመኑ ትክክለኛ ሰው ኤፍራታ ነች። እንግዲ ማለት ቤት ላገኝ ነው ስትላት፣ እሺ ብላ እንግዲ ብር ላለይ ስትላት፣ እሺ ብሮ ብር ብር እኮ አለቀ። ከዝናም ጋር ተጣላ ስትላት ደሞ እንግዲህ ታዲያ ተቦታሽ ዲያጅ ትላታለ ማለት ነው። እንግዲህ ያው ዛሬም እንዳያችሁት እንግዲህ ደውላ ምንድን ነው ዛሬ እኮ ከዝና ጋር ነው አስል በይ፣ እንዳትፋችሁ ይሄን ቻንስ ሳክሮ ተኝቷል ነበረ እና እንትና በመጸነት ሰው የሚታሰር እና ስልኩን ምን እንደሚሰራ ከነማን ጋር እንደሚወራ ስልኩን እንትን በይብላት ነበረ። እንግዲህ እሷም ሞኝ የመከሩት ዕለት ምንድነው የሚባል ተረት አለ። ይቅርታ ባለመጨረሴ እና እንግዲህ ወዲያው ወዲ ስራ ነበር የገባቸው። እንግዲህ ስልኩ ከኪሱ ለመውለቅ በጣም ረጅም ጊዜ ፈጀባት። ከዛም በኋላ ደሞ ወጣ እንትናለች ፓተርኑ የሚፈታው በአሻራ ነው። አሻራ ውስጥ ምን ቢሆን አሪፍ ነው? በአይኑ አሻራ ነው ያረገው ቆልፎ ማለት ነው። ጋይስ እንግዲህ አይኑን እንደዚህ ምንጉል ስታረግ የአበበ ደንበሳ ልጅ በድግ ነ ጉዱ ነሻል። አሁን ስልኩን ኪሱ እንደዚ ድብስ አረግ። አሁን እንግዲህ ማለት እዙ እንግዲህ ዛሬማ አይፋታትም ጋይስ። ምን ልትል ነው? ምን ልትዋሽ ነው? ወይኔ ጉዴ ከባድ ነው ጋይስ አሁን አሁን ሞተሻታል ሞታታለች እሱ ደግሞ አማት ሆነ የተነሳው ምክንያቱም ስካሩ በትንሽ እንቅፍ ወጥቶለታል ና እንዴት እንዳመጣችው ምናምን ራሱ አሁን ተዚህ ግዲም ነው የሚያባራራት። አሁን አጠገቡ ላይ ያሳድራት ነው? አረ አንቆ ነው የሚደፋት አንቆ። ጋይስ እንደ ሰውሬ ነው። ከዛ ሌላ እንግዲህ ሞገስና ሉላ አሪፍ ጊዜ እያሳለፉ ነው። የሚገርማችሁ እኔ ማለት ነው ሉላ እና ሞገስ ኬክ ቤት ሂደው፣ ኪሳችን ብር የለምና በኤቲኤም ሄጃ አውጭ ሲል እኔ እንዴት ተሳቅቄ እንደነበረ ምክንያቱም በኤቲኤሙ አድራሻ ስለሆነ እንትና የሚከታተላቸው። ወይኔ በቃ ደግሞ አሁን የሚደወልለታል። ስለዚህ በቃ ሂዶ ሊያዙ ነው ብዬ እንዴት እንዳሰብኩኝ ግን ኪሳቸው ለቃቅመው ሞልተው ከፍለው ሄዱ መሰል፣ በሰላም ማለት ነው እንግዲህ። ዳጣንም ጠርተዋት ነበር፣ ደስ የሚል ጊዜ ነው ያሳለፉት። ዳጣም እንግዲህ ቆንጅዬነች ታምር ያለሽ እያላት ነበር። ሞገስ የተሽክረ መሞች ለምን ናታንን እዛ ጋር አትጥብሾም እያሏት ነበር። እንዲ ናታ እኮ በጣም ቆንጆ ጎበዝ ምናምን እያለ ነበር። አሁን እሷም ነቃ ሳትል አትቀርም ማለት ነው። ውድ ቤተሰቦቼ በቀጣይ በአዲስ ክፍል እንመጣለን። እንግዲህ ኤፍራታ ደግሞ ከነ መድብል ጋር ብር ተቀብላለች ስለ ብሩክ ያለው ነገር እንትን ለማለት ኢንፎርሜሽን ከነ ማህሌት እና ከነዚህና ጋ ለማምጣት እሷም እንግዲህ ብሯን በዚህ በኩል እየተቀበለች ትገኛለች። እንግዲህ ይቷንች ማህሌትን ማለት ነው። እንግዲህ የብሩ ጉዳይ እስካሁን ምንም የተባለ ነገር የለም። በቀጣይ ክፍል አዲስ ቪዲዮ እስከምንገናኝ ድብይ ቤተሰቦች ሰብስክራይብ ያርጋችሁ ጠብቁን። መልካም ጊዜ